ከክረምቱ ወደ ጸዳይ የምንወጣበት ክረምቱ ጭጋግ ተገፎ፣ ዳመና ቀንሶ፣ ወንዝ ጅረቱ ቀንሶ ሰዎች ሲሸጋገሩ ወደዚህና ወደዚያ ሲሸጋገሩ ኢሬቻ ወይንም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 ወደ ኢሬቻ ይመጣል ማለት ነው።